የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። ለሁሉ የተሰጠው ጸጋ አለው። የማጥመቅ ጸጋ አለ። የመስበክ ጸጋ አለ። የመጸለይ ጸጋ አለ። ለእያንዳንዱ ጸጋ ተሰጥቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊት፣ ሐዋርያዊት፣ ዓለም አቀፋዊት፣ ታሪካዊት ቤተክርስቲያን ናት። ለኢትዮጵያ ሕዝብ ህግና ስርዓት ያስተማረች ተቋም ናት። የህግ ምንጭ ናት። ትምህርት ሚኒስቴር ባልነበረበት ጊዜም ፊደል ቀርጻ ብራና ወጥራ የኖረች ተቋም ናት። ነገር ግን ከቅርብ ጊዜ ወዲህ ብዙ አጉራ ዘለል ሰባኪያንና ጆቢራ ጠማቂያን ተነስተውባታል። እና ከዛም አልፎ ደግሞ የቆብሌቦችም ተነስተውባታል። ቤተክርስቲያኒቱ የሲኦል ደጆች፣ የገሃነብ ደጆች አያሸንፏትም። ማንም ቢነሳ ይሰበራል እንጂ አያሸንፋትም። ቤተ ክርስቲያንን ያከበረ ይከበራል፣ የናቀ ይናቃል። አሁን ይሄ ግለሰብ አቶ መብራቱ የሚባል ቅስና የለው፣ ዲቁና የለው፣ አናጉኒስት ሲነት የለው፣ የደብተራ ሙያ የለው፣ ስልጣነ ክነት የለው። እዚያ አሶሳ መሃል ገበያ ውስጥ ንግድ ሲነግድ ኖረ። ንግዱ አልሳካለት አለ፣ ከሰረ እግዚአብሔርን ለምኖ የግብርና መሬት ተቀብሎ ማረፍ ሲገባው አጠምቃለሁ ብሎ ከማጥመቁም አልፎ ይሄው እንደምታዩት እንግዲህ ሊቀ ጳጳስ ነው። ቤተ ክርስቲያን የሚባርከው ታቦት የሚባርከው ሊቀ ጳጳስ ነው። የመሰረት ድንጋይ የሚጠለው ሊቀ ጳጳስ ነው። ማንም ሳይፈቅድለት ይኸው እንግዲህ የምታዩት ጊዮርጊስን አስገባለሁ ብሎ ሕገ ወጥ ስራ ሰርቶ እናንተ ዘብ ነው የቆማችሁ። እንደ ሐናንያና ሰጲራ መሬት ሸጠው መሬት ውጦ እንደገደላቸው ሁሉ ነው መብራቱ የሆነው። ዛሬ ሳልተፈቀደለትን ሰርቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውጭ በግሌ ሌላ ኦርቶዶክስ አቋቁም አለሁ ብሎ መሬት ወስዶ ቤተክርስቲያን ሰራሁ ብሎ ታቦት ሊያስገባ ሲል ነው የተደረሰበት ማለት ነውና ለሌሎቻችሁን ማስተማሪያውን ሁሉም ድርሻውን ይወቅ፣ ድርሻውን ይወቅ። ይሄ ሰውዬ ባልተገባው ነው የገባው። ሀገረ ስብከት ለሊቀ ጳጳሱ ሚስቱ ናት ይላል። በማይገባው ባልተፈቀደለት ገብቶ እግዚአብሔር ነው ያዋረደው። እንደምታዩት እዚሁ በአካባቢያችን በጎረቤታችሁ ጳጳስ ሳይሆኑ ጳጳስ ነን ብለው ቆብ ሰርቀው ቢሮ እንደከፈቱ ቤልሻንጉል ደግሞ ቤተክርስቲያን ሳይፈቀድለት ቤተክርስቲያን መስርቻ አለው። ሁለተኛ ኦርቶዶክስ መስርቻ አለው ያለው ግለሰብ አቶ መብራቱ ነው የሚባለው። ከአሁኑ ሰዓት ጀምሮ እንደ ሊቀ ጳጳስነቴ አውግዣዋለሁ። በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሞት እንዳይቀበር አጽሙ በቤተክርስቲያን እንዳያርፍ ከአውግዬ ለይቻውለው። እሱ ካናኒያ ከሰፒራ የማይለይ ሰው ነው፣ ማይለይ ሰው ስለሆነ የእምነቷም ተከታይ አይደለም። ውጉስ ከማሪዎስ በቃ የአሪዎስ የመቅዶኒዎስ የንስጥሮስ ልጅ ነው። በእምነቱ የሚደራደር ሰው የለም። ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችን እንድትደፈር ማንም የሚፈልግ ሰው የለም። ለዚህ ነው እዚ ጫካ ውስጥ ሩጠን የመጣን ከቅዳሴ ወተን እዚህ ልደታ ማይደረሰባት አስቀድሰን ነው ወደዚህ ሩጠን የመጣ ነው። ከሃይማኖት የሚበልጥ ነገር ስለሌለ፣ ከቤተክርስቲያናችን የሚበልጥ ነገር ስለሌለ ጌታ በመለኮቱ መንግስት በስልጣኑ ጎልማሳ በሚስቱ ሊቀጳጳስ በሀገረ ስብከቱ ቢገቡበት አይወድምና፣ ሁምድር ይሄ ሰይጣን ብየዋለሁ። መብራቱ ሁምድር ይሄ ሰይጣን ስለዚህ እቺ ቦታ ከዚህ በኋላ የማንም አይደለችም። የወረዳው የቀበሌው ነው። የፈለጉትን መሰረታዊ ልማት ያልሙበት፣ የፈለጉትን መሰረታዊ ስራ ይስሩበት። ይሄ ቤኒሻንጉል ለሌሎቹም ማስተማሪያ ነው። ስለዚህ ባካችሁ መንፈስን ሁሉ አትመኑ። አሁን ከዚህ ከየት አካባቢ ነው መታወቂያቸው ሲታይ የሰማሁት ከምዕራብ ጎጃም አካባቢ ነው መተው የፈለሱት ነው የሚለው ካርዳቸው እንደታየ ከዛ አካባቢ መተው የፈለሱትና እባካችሁ አህዲሶች ከቤተክርስቲያን እጃችሁን አቁሙ። ቅባቶች ከቤተክርስቲያን እጃችሁን አቁሙ። መናፍቃን እጃችሁን ከቤተክርስቲያን አቁሙ። ምንድን ነው ደግሞ ሌላ ይመጣብን? መንበረ ሰላማ፣ መንበረ ጴጥሮስ ተብሎ የተነሳ ወንበዴ እጅህን ከቤተክርስቲያን አንሳ። ተዋሂዶ ተዋሂዶ ናት፣ ዛሬም ነገም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አትፈርስም። እሷን የነካ ይወድቃል። እሷን ያከበረ ይከበራል። መብራቱ እሷን ነካ ተዋረደ። ከርቸሌ የገባ ገና እስር ቤት ገብቶ መማቀቅ አለበት ዝምሎ መለቀቅ የለበትምና፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይቺ ቤኒሻንጉል ጉሙዝ አሶሳና ይቺ ጋምቤላ በእምነታቸው የጠነከሩ ነውና ቅባቱንም ምንድን ነው የሚለው መልክተኛውንም መንበረ ጴጥሮስንም መንበረ ሰላማውን ጆቢራ አጥማቂውንም አጉሮ አዘለል ሰባኪውንም እግዚአብሔር ያዝልን። ሀገሪቱ የተባረከች የተቀደሰች ትሁን። እንኳን ይሄ ሕገ ወጡ አጥማቂ ጆቢራው አጥማቂ እንኳን እግዚአብሔር አዋረደው፣ እንኳን እግዚአብሔር ጣለው። እንኳን ኦርቶዶክስ ባንዲራዋ ተወለበለበ። ተዋህዶ ለዘላለም ትኑር። እናንተ ጋም እግዚአብሔር ይኑር የአሶሳ ወጣቶች እግዚአብሔር ይባርካችሁ ከአባቶቻችሁ ከሊቀጳጳሳችሁ ጋር መታችሁ እዚህ በመድከማችሁ እግዚአብሔር ይባርካችሁ እናንተ የመከላከያ ሰራዊትም የወረዳው አዛዦችም የቀበሌ ኃላፊዎችም ሁላችሁንም እግዚአብሔር ይጠብቃችሁ የዲዮስቆሮስ አምላክ የአትናቲዎስ አምላክ የዮሐንስ አፈወርቅ አምላክ የባስሊዎስ አምላክ የጎርጎሪዎስ ኢንዚናዙ አምላክ የጴጥሮስ አምላክ የጳውሎስ አምላክ ከእናንተ ጋር ይሁን። አቡነ ዘበሰማያት